ሰዓት የገነትን እናትነት ማረጋገጥ ፈልጌ ነው። ሀረግ ድራማ ክፍል ሰማንያ አምስትን እንዴት አያችሁት? እንግዲያች ልጅ ተወኛ ትግደለኛል ከኝን አደርጋለው ብትለውም ነገር ግን አንገቷን ስብር አድርጎ ነበር የገደላት። ሀረግ ድራማ ላይ እንግዲህ እንደምናውቀው ብዙ ወንጀሎች ይሰራሉ። ነገር ግን አንድም ቀን ለፍርድ ቀርበው ያየናቸው ሰዎች አልነበሩም። እንግዲህ ያፌት በዙሪያው በሄደበት ሁሉ የወንጀለኛ ተባባሪ ናቸው፣ ከፖሊስ ጣቢያ ጀምሮ። እንዲሁም ደግሞ ቢኒያም እንግዲህ የቆየ ክስ ነበረው እና ውስጥ ድል አደርጋለሁ ያፌትን እጥለዋለሁ ብሎ ባሰበበት ጉዞውን ቀጥሎ ነበር። ነገር ግን አሁንም ቢሆን የያፌት ተከታዮቹ ወይንም ደግሞ የወንጀለኛ ተባባሪዎቹ ደውለው ነግረውታልና፣ አሁን ላይ ቢንያም ይሄ ክስ ያቆማል ወይንስ ደግሞ ያሸንፋል? ምን ይመስላችኋል? ሀረግ ድራማ እንግዲህ ከቀን ወደ ቀን ወንጀለኛ እየበዛ እንጂ ፍትህ እያገኘ አይደለም። በመቀጠልም እንግዲህ ኤፍራታ የገነትን እናትነትን ለማረጋገጥ ብላ ዲኤንኤ ልታስመረምር ነበር። ነገር ግን የተጠራው ብር ደግሞ በጣም ከባድ ብር ተጠርቷልና ኤፍጌ ከየት ታምጥቼ ነው እያለች ሀሳብ ነው። እና ገነት እናቷ መሆኗን አረጋግጣ ኤፍዬ እና ገኒ አንድ ሁኖ ማየት አልናፈቃችሁም? እና ሀረግ ድራማ የዛሬው እንዴት አያችሁት? እኔ ግን ተናድጃለሁ። ያቺ ልጅ መሞት አልነበረባትም። እንዲሁም አምልጣ ለፖሊስ እጇን ሰጥታ ይህንን አረመኔ ልታስይዘው ይገባ ነበር እንጂ ጭራሽ እስከ መገደል የሚያደርሳት አልነበረም። እንግዲህ ህዋን እዛ ከገባች በኋላ እነዛን ሴቶች አድናቸዋለሁ ብላ ብትገባም ነገር ግን እዛ ያለው ነገር በጣም ከባድና ከያዟትም ደግሞ እንደሚገሏት እንደሚጥሏት እንደሚያቃጥሏት ሲነግሯት ነገሩ ከባድ እንደሆነ ገብቷታል። አሁን ላይ ህዋን ምን እንደምታረግ ለራሱ ግራ ገብቷታል። ከማዘንና ከማልቀሶች ምንም ነገር እያደረገች አይደለም። እና ሀረግ ድራማ ላይ ያሉ ወንጀለኞች ለፍርድ እንዲቀርቡ እኛ እንፈልጋለን። ክብር ለተመልካች እንዲህ ወንጀለኛን እያያዙ ለፍርድ ካልሰጡ ዝም ተብሎ ሁል ጊዜ ወንጀል እየተሰራ ለኛ ማሳየቱ ምንድን ነው ትርጉሙ? ሲቀጥል እንግዲህ ደግሞ እንዳለው ከሆነ የሉሊትን እጅ ቆርጣችሁ አንጡልኝ ሉሊትን ፈልጋታለሁ ብሏል። እንደው ያፌት እንደው አሁን መክሰር ጀምረሃል ኑሮ ሁሉ ክስር ይበል እንዴ! ስንቱን የስንቱን ሕጻናት የስንቱን ታዳጊ የስንቱን ወጣት ህይወት እንዳበላሽው አሁን ላይ ደግሞ ጨራሽም እንግዲህ አብራው የምትሰራውን የሉሊትንም እጇን ቆርጣችሁ አንጡልኝ ብሏል። እሷ ሲበላ ስራዋ ነው። ነገር ግን እነዚህ ሚስኪን ልጆች ከመንገድ ላይ እየታ ሲታፈሱ እየታገቱ ለምንድን ነው ፍትህ የማያገኙ? ሁል ጊዜ ወንጀል ነው የሚሰራው። እና ወደ ቤተሰቦች ሀረግ ድራማ ክፍል ሰማንያ አምስትን እናንተስ እንዴት አያችሁትን? ግን አናዶኛል። ሲከትል ደግሞ እንግዲህ ዳግም ናፂ ደስ ብሎኛል። ያንን ከማስቲካ ማኘክ ሌላ የማያውቀውን ልጅ በቃ ልኩን አስገብተውለታል ማለት ነው እሱ እንግዲህ በዛ በያፌትን ለያፌት ነግረዋለሁ እያለ እያስፈራራቸው ነበር ነገር ግን ደግሞ አሁን ላይ እነሱ ድሉን አጠናቀዋል ማለት ነው እና በእነሱ ቁጥጥር ውስጥ ሆኖ ጤና አላወቃት ምና ነው ምን አይነት ጀግና እንደሆነች እና ውድ ቤተሰቦች ሰብስክራይብ ላይክ ማድረጋቸው እንዳትረሱ ሀረግ ድራማ እናንተስ እንዴታያችሁት አያችሁት እኔ የናፈቀኝ ነገር ቢኖር ፍትህ ፍትህ ፍትህ ፍትህ ፍትህ ለነዛ ሚስኪን እህቶች ፍትህ ማገኘት ማግኘት አለባቸው። በይነኝ እናንተስ?